ቀጥታ ስልሽ ቡቴን ና ይደውላ ስለሆነ ያወራችን ያወራው ሰዓት እዩ እንጂ የለም ማለት እኔ ደግሞ ያለመረጃ ችግር ማመን ያለማመን ልክ ነሽ። ምክንያቱም ዋሽቼ ስላገኘሽኝ ለመኝኝ እያልኩ አደለም ግን ላውራሽ፣ ልናገር ማለት ነው። መቼ ቀኑ ላይ መጀመሪያ ቀን የገባው ቀን ጠዋት ላይ ነው የደወለችልኝ። ጠዋት ስድስት ሰዓት ይሆናል መሰለኝ፣ ገና ከቅፌ ተመነሳት። ጠዋት ስድስት ሰዓት ደውላ ምን አለችሽ? ሀ ብላ ያለችውን በዝርዝር ነገር ሙሉ ኮንቨርሴሽን ናት ያለችኝ። ያለችኝማ አይንሽ እንድስተካከልልሽ እንደዚህ በ ሪ ስለ ፎንዲያና ፋሽን የት ልታደርጊ ትቻለሽ? እባክሽ እህቴ መቅደስ ቀንጠፍ ብለሽ እንደ አንድ ጤነኛ ሰው እኔ እንደዚህ ቁጭ እንደማዋራሽ በእንደዚህ እንደዚህ ቀን ጠዋት ላይ ሰው ሊያለ ደውላ እንደዚህ እንደዚህ እንደዚህ አለች። የወራንበት የመጀመሪያው ቀን ላይ የገባንበት በበነገ ታውጣ ስድስት ሰዓት ላይ ይሆናል፣ ደውላ አይድሽ እንዲስተካከልልሽ ከፈለግሽ እንደዚህ ብለሽ መስክሪ፣ ላይ ብላይ ዘመናዊ ስለኔ ሲወራ አውቃታለሁ ብለሽ መረጃ እኔ መሰክር አለሁ ብለሽ አውሪ ምናምን መስክሪ ምናምን ስትለኝ ችግር የለው አመሰክርልሻ አለው እኔም እሱን መበቀል ፈልጋለው። እሺ አልኳት፣ ማለት ነው ቃል ተገባ። እሺ ብዬ ቃል ገባልሻለው፣ አይዞች ምናምን አልኳት፣ ማለት ነው። እኔ እንደምመሰክርላት እኔ ዘመናዊን አውቃታለው ብዬ በውሸት እንድመሰክር አመንኩ፣ አሳመንኩ፣ እንደዛ አልኳት። እሽ ተባብለን ተለያየነ፣ ማለት ነው። ደወለችልኝ፣ ስራ ላይ ብዙ መረጃ ታወጣጣኛለች። እች ሰው ምንድን ነው ብዬ ግራ ገባኝ ራሱ እናትሽ በሕይወት እንዳለሽ እንደለለሽ ምናምን ምናምን ታወራኛለች። ከዛ ጓደኛ ይቺ ሰው መረጃ እየሰበሰበች ሽብሽ ነው ብላ ዘጋች ስልኩን ማለት ነው። እሺ ስራ ላይ ነኝ ብዬ ዘገውባት። ከዛ ላይ ብታገባ እኔ ፍቅር ዲዛይንን እሷ ዘመን ያውቀዋለው ስትል አዎ ብዬ መሰከርኩ። ሀ አራት ሺህ ሕዝብ ባለው መሀል ዘመን አይነት ባሰውን ያላትም ምክንያቱም እሷ እንደዛ ስላለችኝ የእሷን ይዤ ነው እንደዛ የመሰከርኩ እንጂ አላውቃትም። ስታለቅ ስሆነ ልጅ የሚያብያ መሳት እያወራሁ ማለት ነው እንጂ እኔ ዘመናዊን አላውቃትም። ሲቀጥል ደግሞ ስለ ፍቅር ዲዛይን ልጅ ማስወረድና ምናምን አላውቅም። እሷ ግን እንደዛ ስትል አዎ ብዬ መስከር ያለው እና ውሸቴ እንደሆነ ህዝቡ እንዲያውቅልኝ ስለፈላኩ ነው። ውሸቴ ነው። በጣም ጥሩ እኛ እኔ ቤት ላይፍ ላይ መገባሽ ማንግስት ነው አደ ላይ ደወለችለሽ እኔ ቤት ላይፍ የገቡት መቼ ነው ቤተሰብ ትናንትና ምንድነው ቀኑ ትናንት ምንድነው ሮብ ዋን ሰከንድ ሮብ ዋን ሰከንድ ትናንት ምንድነው ሐሙስ ከትናንት ወዲያ ሮብ ሐሙስ ለጠዋት ነው ዘመናዊ ደውላ ለመቅደስ ሮብ እኔ ቤት ለመጀመሪያ ቀን ገቡ ሮብ ሐሙስ ጠዋት ዘመናዊ ደውላ ጠዋት ደውላ ወንድምሽ ላይ መስክሪ ቃማ እንዲሰራልሽ አለ አደለ? በጣም ጥሩ። አንቺ እኮ ታዲያ እሮብ ዕለት ገብተሽ ዘመናዊ እንደምታውቂያት ስጦታ እንዳመጣችልሽ ተናግረሽ ነበረ። ኢትዮጵያ እንደተገናኛችሁ የዛሬ ስንት አመት ስልሽ ተናግረሽ ነበር። ታዲያ እሮብ ዕለት የተናገርሽውን ነገር እንዴት መፋሃም ውስጥ ጠዋት ደውላ እንድትናገር የምትነግርሽ ኦልሬዲ እሮብ ተናግረሽ ዋለ አዎ፣ ሮብለት እኔ ቤት ገብተሽ ተናግረሻል። አንቺ ቤት ላይፍ ላይ በገባን ማግስት ነው ደውላ እንድመስክር ነገር የሚቀርብ ሀቡ ቤት እንደዚህ ብለሽ መስክሪ አረችኝ ያልሽኝ። ስለዚህ አንቺ ከሷ ጋር የገባሽ ሮብ ሆኖ ሳለ ሮብለት አባን በጣም ይገብተሽ እኔ ጠይቄሽ፣ እኔ መስቀለኛ ጥያቄዎችን የት አገኘሻል እንዴት አገኘሻል ስልሽ ወንደር መታ ስልታሰታ እንዲያርጋ ብለሽ ተናግረሽ አሁን ሐሙስታ በገባን ማግስት ደውላ ነው የነገረችኝ። ስለዚህ ሐሙስ ጠዋት የሚደወለብሽን ስልክ አታሽ አስተላይ በስልክ እየተመከርሽ እየመጣሽ እዚህ ጋር አዳዲስ ሀሳብ አታውሪብን። እኛ የአንቺ መቀለጃና መጫወቻ አይደለንም። ቆይ ቀኑን ሐሙስ ጠዋት ብለሻል። ለምዚ ጋ የላክሽው ያወራችሁት የስተርደይ ይላል የስተርደይ ሚንስ

ትንሽ አውርቼ ነው መወጣው። ምክንያቱም ሴትዋ ታባረኛለች እዚህ ጨለማ ታባረ ኦልሬዲ ተባረሻል ኮ። አዎ ግን ደሞዜ በሰላሳ ነበር የገባሁት እና ደሞዜን እስከምሰጠኝ እየጠበቁ ነው። ስለዚህ ተባረሻል፣ ሬዲ አንቺ ከስራ እንደተባራሽ ነው ዋትሳፕ ላይ ነገርሽኝ እንደም ማረፊያ ጃዘቤት አልኩሽኮ። አብዬ ግን ደሞዜን እስከምሰጠኝ ግዴታ መስራት አለብኛ። አልሰራችን ብላም ባሰጣኝ ስገወጥነኝ አልከሳት ኦኬ ጥሩ ችግር የለውም። የሶስት ቀን ባትሰጥሸው እኛ እንሰጥሻለን። አታስብ። እሱ አሳስብም እውነታዊ ይውጣዋን ነው ትናንተ እሷ የደወለችልሽ ልሽ የደወለችልሽ ሐሙስ ጠዋት ከሆነ አንቺ እሮብ ዕለት እኔ ቤት ላይፍ ላይ ገብተሽ ኦልሬዲ ይህንን መስከረሻል። ሶ ሮ ኬት አመጣሹ ሐሙስ ከሆነ ሐሙስ ጠዋት እንደሆነ ጎነ ደቡ ላይ ነገረች ሐሙስ ብለሽ ኦልሬዲ እዚጋ ጽፍዋለውኝ። ሐሙስ ሶ ሐሙስ ከሆነ እሷ ደቡ ቀኑን ምናምን እኔ ዛሬ ራሱ ይጠፋብኛል። ቀኑን እርግጠኛ አይደለሁም። ቀኑን አንቺ ጋር ላይ በገባን ማግስት መጀመሪያ ላይ የገባሁብሽ ጠዋት ማለት ነገም አንድ ነው። ስለዚህ እኔ ቤት ምንም የሚያስቅ ነገር የለም። የሰው ህይወት እያበላሸሽ ነው። የወንድምሽን ህይወት ነው ያበላሸሽ። ዘ ቢዝነስማን ቢዝነስማን ስለሆነ ስሙን ንጹህ ሊሆን ይገባል። ካለበለዚያ ማንም አይገዛውም። እንደዚህ አይነት አንቺ እንደመሰከርሽበት ጨካኝ አይነት ሰው ከሆነ ማንም ከጨካኝ አይገዛም። የወንድምሽን ህይወት እያበላሸሽ ሲምፕሊ ወተት እንደደፋ ህፃን እዚህ ጋ መተሽ፣ አትሳቂ ውሸት ደግሞ በጣም አስጸያፊ ነገር ነው። የዋሸሽ ሰው ሊያፍር ነው እንጂ የሚገባው እንደዚህ እየሳቀ እያላገጠ አደለም ቢያወራ የሚገባው። አሁንም እቺ ልጅ ላይም እየዋሸሽባት ነው። ልንገርሽ አደለ ሮብ መተሽ ሮብ እንዳንቺ ጥቅም የሰዎችን ህይወት እንደፈለግሽ ልትቀያይር አትችይም። ሮብ ሮብ መተሽ እዚህ ቤት መስክረሽ፣ ስለሷ ተናግራሽ፣ ሀሙስ ጠዋት ነው ደውላ የመከረችኝ እንድመሰክር። ካልሽ ኬት መጣ ሮብ ለታ ጭንቅላትሽ ውስጥ ማንከተተው ያንን አውቃታለሁ። ጎንደር መታ ነበረ ስጦታ ይዛ ሊመጣ ነበር የሚለው ነገር ከየት መጣ፣ አንቺ ጭንቅላት ውስጥ? ስለዚህ አሁንም እየዋሸሽ ነው። እውነታውን ንገሪ ነው። እውነታውን ብቻ ነው እኛ መስማት የምንፈልገው፣ ከማስረጃ እና ከመረጃ ጋር እሷ ይህንን ዋሽልኝ ብላኛ፣ ለጭቃች ቮይስ ሪከርድ አምጭልን። ከደዋውላችሁ ከሆነ ላይ ስትደዋወሉ ሪከርድ አድርገሽ የማቅረብ ኃላፊነት አለብሽ፣ እንድናምንሽ የምታወሉ ነገር ደወለችልኝ። እሺ በቃ

ስላላወኩት ነው እንጂ ደውላ ብላኝ ያለች ብላኝ ነው እንጂ ፈጥሬ አይደለም። መቼም አወራ የታምጠች ፈጥሬ ነው። አንቺ ጋር የመጀመሪያ ቀን በበገበገባን በበነጋ ታውቁ ነው ያልሽ ነው። አንድ አንድ ያልሽ ነው። ለምንድን ነው እየተደወለ የምትመከሪው? ለምን እራስሽን እንትንሽ አታውሪም? እንደዛ አይደለም ማድረግ ነው። እሺ መቅደ እስከዚህ በኋላ ከተደወለ ስልክ እንዳታነሽ አድርጌባቸው ቀኝ ንችባቸው ኦኬ በጣም ጥሩ አንቺ ያልሽ አንቺ ጋር በገባን በበነጋታው በበነጋታው ማለት እኔ ጋር የገባችው ሮብ ነው በነጋታው ማለት ደግሞ ሐሙስ ነው ሐሙስ ደውላ መከረችኝ እንድዋሽ አልሽ ሐሙስ ደውላ ከመከረችሽ አሁንም ሌላ ሰው መክሮች ካልሆነ የመጣሽው እውነታውን ከሆነ የምታወሪው ሮብ ዕለት ከየት አመጣሽው ታዲያ ሐሙስ ነው ደውላ የመከረችሽ ዋሽ ያለች ዕለት ከየት መጣ ሮብለት እኔ ቤት ገብተሽ አንቺ ላይ ሪከርድ አወጣለሁ። ሮብለት እኔ ቤት ገብተሽ አቃታለ መጣ ስጦታ ይዛ እንዲመታለች የመጣች ጊዜ መቼ ብዬ ሳፋጠጠሽ፣ ዶክተር አብይ የመጣ ጊዜ የምረት አዋጁ ጊዜ አለች እሷ። ስለዚህ ያ ማለት የዛሬ ስንት ዓመት መውሰድ አምስት ዓመት ስድስት ዓመት አላት። ኦኬ ሮብለታ ኬታ መጣሹ አሙስ ከሆነ የደወለችልሽ ይህን መልስ ነው የሚፈልገው። እኔ ደውላ እንደዛ ብላኝ ነው እንደዛ ያወራሁት። ተመሳስለብኝ ሊሆን ይችላል። እንደዛ ብላኝ ነው ሀቢባ ያወራሁት እንጂ ታጥሬ ከየት አምጥቼ ከየት ብዬ እንዴት ላወራሽ ይችላል? ማስረጃ ልታቀርቢ ትችላለሽ? ማስረጃ የደወለችልኝ ማስስ ነው። ለምንደብዳች ቅድም ሐሙስ ጠዋታሽ በበነጋታው አንቺ ጋር በገባን በበነጋታው በአንቺ ቋንቋ ነው እያሉሆን ሮቢዮን አላቅም እንጂ ያው ያወራነበት በበነገ በገባችሁ በበነጋታው

እኮ በፈነጋታው አላልሽም አንቺ ጋር በገባን በባለ ከፈነጋታው ከፊት እኔ ጋር ስትገቡ የፈነጋታው ከሆነ አጎ ይቅርታ አድርጊልኝና፣ ደወለች ያለችበትን ስክሪንሾት አድርጋ ቀኑ ይናገር የለም አሁን እኔ ከአንቺ ጋር ትላንት ካወራው የስተርዴ ብሎ ይናገራል። የስተርዴ ነው የሚለው። ልካልኛለች ቤት ገብታ

ታኒ ዮሃንስ ወተን ኮኖን ያስቀዳቹ ያለው እንጂ ምን የሚያደርጋው? ዋን ሰከንድ፣ አንቺ ውሸት አምነሽ የለመድሽ፣ ውሸት አምነሽ የሆነ ሰው ከፍሎሽ እዚህ ጋር እንድትዋሺ ልኮሽ ስለሆነ አሁን ትናንት እንዳትዋሺ እንዳትዋሸሽ ዛሬ በሶሊያና ላይ እየዋሸሽ ባታቋን እየበላሽ ስለሆነ፣ በምን እንደማውቀው ነው በምን ማስረጃ አለኝ ነው። ማስረጃ ቀብልና እንመንሽ። ምን ማስረጃ ላቀርብልሽ? እና ያለ ማስረጃ እንድናምንሽ የምትፈልጊ? ምን ላቀርብ ማለት ነው? ምን ላቀርብ ስለመሰከርሽው ነገር እሷ አይደወለችው። እኔ ቤት የመጀመሪያ ቀን በገባችው በበነጋታው ከሆነ ማ ነው? ከበነጋታው በፊት ያለውን ቀን ኬት አንጠተሽ ተናገርሽ ነው አቃት አለው እና ሊሆን መሆኑ ሳታወራሽ በፊት ከየት አምጥተሻል? አይሽ ውሸትን ውሸትሽን ሌላ ውሸትሽ አወጣብሽ ጦቋሻ በበነጋታው ስት አሁን እቺ ሴት እቺ ሴት ለመጣል ገንዘብ ተከፍሎች ሊሆን ይችላል። ይቃማሽ እናሰራልሻለን ተብለች ሊሆን ይችላል። ምንም አይነት ነገር ቃል ተገብቶች ሊሆን ይችላል። እቺ ሴት ዮ ግን ሀቅ ካላት ሀቋ ያወጣላት አልፈጣል ሀቅ ካላት የተበገለች ከሆነች

ጧት ስለሆነ መቼ ቢሆን ምናምን እርግጠኛ አይደለም። ከእንቅልፍ የምራሱ በደንብ አነቀውም የወራቱን ራሱ አላቀው። በጣም ጥሩ መግቢ ለመጀመሪያ ጊዜ ደውላ፣ ሶሊያና ቋይ ሶሊያና ተራሽ ሲደርስ እያንዳንዱ ማስረጃ ተቀርቢያች። ለመጀመሪያ ጊዜ ደውላ ሀሎ እኔ እማትተዋወቁ ከሆነ ቁጥርሽን ከየት አምጥታ ደወለችልሽ? ደውላስ ማነኝ አለችሽ? ምንድን ነኝ አለችሽ? አንድ ከዛ በውስጥ አወርታ ቡቴም ላይ መጣች። መቼ መቼ ነው ለመጀመሪያ ጊዜ ቲክቶክ ላይ መጣ? በውስጥ ያወራች ላይቭ ላይ አጥሻለው ያልኳት እንትና ላይቭ ላይ እንደዛ ያወራችበት ነው አይደለም። ለመጀመሪያ ጊዜ ፎሎ አድርጋሽ በኢንቦክስ መታ ያወራችሽ መቼ ነው? ቀኑ፣ ቀኑ ሆናላስታስ። እሺ ስንት ጊዜ ሆነ? አንድ ሳምንት፣ ሁለት ሳምንት፣ አንድ ወር? አይደለም አሁን ነው በቃ። በዚህ ሁለት ቀን በምናወራበት ቀን ነው። በዚህ ሁለት ቀን አሁን እስክሪንሻት አድርገሽ ኢንቦክስሽን በዚህ ሁለት ቀን መታ ያወራችሽን ማየት ፈልጋለሁ። በዚህ ሁለት ቀን ቁጥርሽን በምን ሰጠሻት? በኢንቦክስ፣ በኢንቦክስ። ኦኬ ቁጥርሽን የሰጠሽበትን ቀን ከዛ በኋላ ቦቲም ላይ ለመጀመሪያ ጊዜ የተዋወላችሁበትን እስክሪንሻት፣ በኢንቦክስ መጀመሪያ የተጻጻፋችሁበትን እስክሪንሻት። ኦኬ፣ አንቺ እኔ ቤት ገብተሽ ጥሩ እንደምታውቂያት መስክረሽ ሐሙስ ጠዋት ደውላልኝ ነው እኔ መስክሪልኝ ያለችኝ ብለሻል። ሮብ ግን የታ መጣሽው ስልሽ ምላሽ የለሽም። ሮብ ጭቅጥናሹስ ማን አስቀመጠው ይሄንን ቃል? ምላሽ የለሽም። አሁን ከቲክቶክ ላይ ለመጀመሪያ ጊዜ የተጻጻፋችሁበትን ስልክ ቁጥር የሰተሽበትን ከኢንቦክስሽ ላይ እስክሪንሻት አለሽ ዋትሳፕ ላይ ላ

እኛ መቀለጫ ነው እንዲህ፣ ማንም ለቪው እና ለፎሎ መሰብሰቢያ እየመጣ እየዋሸ በነጋታው እየመጣ ፈገግ ብሎ ትናንትና ሀያ አራት ሺህ ህዝብ አስቀምጭ ስል የውሸተኛው ምስክር የሰጠውት ይቅርታ አድርጉልኝ። ለዚህ ነው መረጃ ካላየው ማንንም አላምንም የምላችሁ ለዚህ ነው። አንድ ሰው ስላለቀሰ ብቻ ታምናላችሁ። ሺ ጊዜ ያልቅስ፣ ለቅሶ ማስረጃ የሆነም ማስረጃ የሰነድ የዶክመንት ቮይስ፣ ቪዲዮ፣ ቴክስት እንጂ የሰው ምስክርነት ምስክር አይሆንም። እንደዚህ ሰው ነገ ሀሳቡን ቀይሮ መጥ ውሸቴን ነው ይላል፣ በልተብዬ ነው ይላል። ለዚህ ነው የሰው ምስክር አትመኑ ምላችሁ። ዛሬ ሳመናችሁን ከዚህ በኋላ የሰው ምስክርነት የማልቀበልበትን ምክንያት አያችሁ። ትናንትና እከሌ ይግባል እከሌ ይግባል ሲባል ነው። እኔ ቤት እንደዚህ አይነት ድራማ የለም። እከሌ ለከሌ አይመሰክርም። ማንም ምስክርሽ ማስረጃሽ ሚሆነ ቪዲዮ ኦኬ። ከዛ ውጪ እከሌ ይመስክርልኝ። ይስማማሉ፣ እናለካፍልሻሉ እናረግልሻሉ ይላሉ። ማንም እየንጠለ ማንም እየመሰከረ የማንንም ስም ያጠፋል። የሰው ምስክርነት ምንም ምንም ጥቅም የለው። ሰው በሌ ተባለውን ይላል። አሁንም እኛ ማን ጋር ሀቅ እንዳላናቀ እስከ መጨረሻው የሰነድ ማስረጃ እስካላየን ድረስ እንዲሁም የበለጠ ሰው ሊያናን በደንብ እንድመረምራት በደንብ እንዳይላት ነው የሚያደርገኝ ይሄ ነገር። ዛሬ ማን ምን ከፍሎሽ ምን አግኝተሽ መተሽ የውሸት ነው ልት ይቻልሽ? ምን ቃል ተገብቶልሽ? ቃማሽ ሊሰራልሽ ቃል ተገብቶልሽ? ምን ቃል ተገብቶልሽ? ዛሬ ሚዲያ ላይ ወተሽ ትናንት ሀያ አራት ሺህ ህዝብ ባለበት የመሰከርኩት ውሸት ነው አልሽ። ምን ሶሊያና፣ ድሃናት ምንም ልሰጥሽ አችልም። ስለዚህ ምን አነሳስቶሽ ዛሬ ትናንት የተናገርኩት ውሸት ነው ልት ይቻልሽ? ምን ቃል ተገብቶልሽ? ምን እሱን እኔ እጅ ላይ አደለውም። ዝም ብዬ የሰጡኝን አልቀበልም። እንዲሁም በሶሊያና ጉዳይ በደንብ እንዳጣራ በደንብ እንድፈትሽ ነው የሚያደርገኝ ይሄ ነገር አውቅሻለሁ ብላ ሮብለት መስክራ ሀሙስ ነው ደውላ አውቃታለሁ በይልኝ አለች ሮብለት እኔ እኮ ቀን በደንብ ይዛለሁ እያንዳንዱን ነገር እኮ እኔ ይጽፋለሁ እኮ እኔ ሰሊፍኩ አይምሮዬ እንዲይዘው ነው። ወረቀት የያዘውን አይለቅም። ለዛ ነው እዚህ ቤት የሚመጣውን ሰው ሁሉ የጠፋፋል ጊ ሲል እንደዚህ ሆንኩ፣ በባሌ ተበደልኩ፣ እንደዚህ ሆንኩ፣ የሆነ ነገር ሆንኩ፣ በደላላ ተበደልኩ። እያንዳንዱ የደላላውን ምን ሆነ ስንት ብር ምን የሚለውን የምጽፋው ነገ መጥተው ቢክዱ ወረቀት ይዞታል ብዬ ነው። ገና ላይቭሪ ከርድ ለማውጣት ለመቆራረጥ ምናም ከምለፋ ጊዜን ከማባክር ብዬ ንኪ መስይኝ እናት ይሄኛው ደግሞ አዲስ ጊፍት ምን አይነት ነው? ምንድን ነው የሚለው? ይሄ ስፔሻል ጊፍት ጋላሪ ላይ ምንድን ነው ስሙ?